ሰላም፣ ብሩክ ዳንኤል እባላለሁ ፍሮንት ኤንድ ዴቨሎፐር ነኝ። እንኳን ወደ ብሩክ ዌብ ዴቭ በሰላም መጣችሁ። ይህ የመጀመሪያ የዩቲውብ ቪዲዮ ሲሆን በዚህ ቻናል የተለያዩ የቴክ ቴክኖሎጂ ዘርፎች ውስጥ ያሉ ጉዳዮችን እንዲሁም ኤ አይ ኢንሳይት ዌብ ዴቨሎፕመንት ቱቶሪያል እና ማይ ፐርሶናል ጆርኒ አዝ አ ዌብ ዴቨሎፐር እንዲሁም ተያያዥ ጉዳዮችን አጋራችኋለሁ። ስለዚህም እናንተ ጀማሪ ወይም መካከለኛ እንዲሁም ኦልሬዲ ኖሌጁ የኮዲንግ ኖሌጅ ካላችሁ ይህ ቻናል ለእናንተ ነው። ሰው የቴክ አፍቃሪዎች፣ የክሬቲቪቲ አድናቂዎች ሜክ ሹር ይህን ቻናል ሰብስክራይብ ማድረጋችሁ እንዳዘነጉ። የእኔ የህይወት ዓላማዬ በዓለም ላይ ካሉ ምርጥ ኤአይ ኢንጂነሮች መካከል አንዱ መሆን እንዲሁም በቴክ ዙሪያ ያሉ ኢትዮጵያ ውስጥ የሚገኙ ዜጎችን ማገዝ ነው። የእናንተን ኮሜንት ሴክሽን ላይ እንድታሳውቁኝ ስል እጠይቃለሁ ማንኛውንም ጥያቄ ካላችሁ እንዲሁም አስተያየት እንዲሁም ደግሞ ቻናሌን ሳፖርት ማድረግ ከፈለጋችሁ ብሩክ ዌብ ዴቭ ኢንፎ አት ጂሜል ዶት ኮም ላይ ኢሜል ታደርጉልኝ ትችላላችሁ። በ24 ሰዓት ውስጥ እመልስላችኋለሁ ማለት ነው። አንድ ላይ በመሆን ትልቅ የተሻለ ነገር እንሰራለን ብዬ አምናለሁ። ብሩክ ዌብ ዴቭ፣ ብሩክ ዳንኤል። ታንክስ ፎር ዋቺንግ። ሲ ዩ ኔክስት፣ ሲ ዩ ኔክስት ቪዲዮ ባይ።